ግራ አገባኝና፣ በአግራሞት አየሁት። ቆይ ፍቅር ደስታ ነው ሲባል ሰምቻለሁ። ታዲያ ያንተ ለቅሶ ከየት የመጣ ነው? ፍቅርም መለሰልኝ አይኑን መሬት ተክሎ መናገር ጀመረ ቃላትን ቀጣጥሎ፣ ደስታማ ደስታ ነኝ ላወቅበው ሚስጥሬን፣ ከደስታም በላይ ነኝ ከተረዱኝ። እኔ ያስለቀሰኝ ነገር ሆዴን ሆድ የባሰው በእኔ ስም መነገድ መቼ አቆመ ሰው አፈቀርኩሽ ብሎ ሲዋሻት በእኔ ስም ማሬ ውዴ ብላ ከድታው ስትሄድ እሷም በእኔ ሲጫወቱ የሐሰት ጨዋታ በእኔ ሲባልጉ በእኔ ስም ሲምታታ፣ በውሸት ዓለም ሆነው በእኔ ስም ሲጠሩ እንዴት አላነባ ካልረባ ነገሩ፣ ብሎ መለሰልኝ ፍቅርም በደስታ አንገቱን ቢያስደፈው የሐሰት ጨዋታ። ፍቅር አለቀሰ ይባላል ግጥም እና ቤተሰቦች ሰርቷል። እስከ ገባኝ አንጻር በጣም ትልቅ ትርጉም አለዋ።